ናዲ ዲም ሚፍታህን ይቅርታ ጠየቀች ማለት ነው። እንግዲህ ይቅርታ የጠየቀችው ናዲ ሚፍታህ ይቅር ይላታል ወይስ አይላትም? አብረን የምናይ ይሆናል። በነገራችን ላይ አንድ ነገሮች ሳይሆኑ ነበር እንጂ ከሆኑ በኋላ የልባችሁን እየሰራችሁ እግር ስር ወድቃችሁ ማሩኝ አይሰራም ማለት ነው። ናዲ ድሮ ቆም ብለሽ ባሰብሽ ነበር። አሁን ሲቆርጥብሽ እንደገና ልመና። እንደ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና እየስጥልኝ ውድና እየተካበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ቤት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ የኔ ቤተሰቦች ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሌ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ ማለት ነው። ነባር ቤተሰቦች ደግሞ ቪዲዮ ላይክ ሼር በማድረግ አበረታት። ሰብስክራይብ አድርጉን። ሰብስክራይብ አይከፈልበትም። ዛሬ በነ ናዲ ተመልሼ እመጥቻለሁ ማለት ነው። አንዳንዴ ናዲ፣ ቆም ብለሽ አስቢ ማለት ነው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ስለዚህ አንድ ሴት ልጅ በቃ የኔ ነው ያለችውን አንድ ወንድ ብቻ እንጂ ማፍቀር የምትችለው ቁሙ ሄደውን ሁሉ ማፍቀር አይቻልም ማለት ነው። ስለዚህ አንቺ ሲጀመር ወንድ ማደራረብ በሴት በጣም የሚያስጠላ ነገር ነው እና ቁመሽ ባሰብሽው ነበር ናድዬ፣ አሁን ከሁን አሁን ሚፍታህ እግር ስር ወርቀሽ እኔ ነኝ ስተተኛ በጣም ይቅርታ እኔ ነኝ ጥፋተኛ ምናምን መለኬ ሌራ እንደት ይሻልሻል ልብሽን ከሰራሽ በኋላ ስታስቢው ከጎዳሽ አረላ ስታስቢው ከጎዳሽ በኋላ እንደው ይቅርታ ጥፋቱ እኔ ነው እግር ተሻለ ወይ እጅን ተሻለ ወይ እረ ነው ስለዚህ በቃ ሲያከብርሽ መከበር ስለዚህ አንቺ ሲጀመር ራስሽን አዋድር ብለሽ ማለት ነው። ራስሽን ይው ችግር ላይ እየጣልሽ ነው ማለት ነው። ስለዚህ ሲጀመር አንቺ ቪዲዮ ላይ እንድደውል ለምን አደረግሽው? ይህም ማለት ማዕናቱ ያኔ ትርጉሙ ምንድን ነው? ራስሽን ልታዋድች ነበር ማለት ነው። በቃ እሱ ብቻ እንደማያፈቅርሽ ሌላ ማፍቃር እንዳለሽ ሁሉ ወንድ አንቺን እንደሚመኝ ሁሉን ለማሳየት ለነበረ ቪዲዮ እየቀረጻችሁ እያለ ያስደወሹ ሌለኛው ወንድ ማለት ነው። ከዛ በኋላ ሚፍታ ደግሞ አሰባሰበና ወንድ ልጅ እንደ ሴት አይቸኩልም። በነገራችን ላይ ወንድ ልጅ ነገሮችን በሂደት እና ቁሞ ነው የሚመለከተው። እንደ ሴት አእምሮ ጠባብና እንደ አይሯሯጥም ማለት ነው ወንድ ልጅ እና፣ ስለዚህ ሚፍታህ ዝም ብሎ ቁሞ ተመለከተች ማለት ነው። ነገሮችን ቁሞ እያየ በቃ ዝም ሲልሽ አንቺ ራስሽን ልታዋድጅ ስቲ፣ ደግሞ ያ ነገር ይሁ ዛሬ አንቺን ዋጋ አስከፈለሽ ማለት ነው። ቢሆንም ባይሆንም እየለመሽ ሆኖ አሁን እግሩ ስር ወርቀሽ ይቅርታ፣ እሱ ግን ምንድነው ያለሽ መንገዱን ጨርቅ ያድርግልሽ ሂጂ፣ የኔና የአንቺ መለያያ ዛሬ ነው ብሎ እንግዲህ ሚፍታህ ቆራጥ አመራር ለናዲ ሰጥቷታል ማለት ነው። ምን ይዋጥሽ፣ ምን ይዋጥሽ? ይህ ከአንቺ አይጠበቅም። ምንም ቆንጆ ብትሆኝም እኔ ነኝ በቃ ለእኔ የማፈቅረዋለሁ ያፈቅረኛል የምትዩን ሚፍቱን ይዘሻል አደለም? ከዚያስ በኋላ ሌላ ወንድ ምን አስመለከተሽ? አይንሽ ከሌላ ወንድ ላይ ምን አስፈጠጠው? ስለዚህ አይ ሴት አይ ሴቶች አንዳንዴ እኔ በነገራችን ላይ አንቺ ባጠፋሽ ሌሎች ሴቶችን መውቀስ አልፈልግም ከይቅርታ ጋር አንዳንዴ የራሴ ልቃ ሰውሳ ረህማ ተሳስተሻል ስለ ናድ ልታወሪ ነው የቀረብሽው ስለ ናድ ብቻ አውሪ ኦኬ የስ ስለዚህ ናድዬ ሳይደራጁ እግር መዘርጋት መፈንገል ይመጣላሉ ስለዚህ ይሄንኛውን ገና በእጅሽ ለማድረግሽ ሳታረጋግጪ ጭራሽም በቃ በእጅሽ እንዳደርግሽ ይሄ ለራስሽ ለብልጠትሽ የተጠቀምሽው ሁኔታ ነው ማለት ነው። ያ ነገር ደግሞ ይኸው ዛሬ ዋጋ አስከፈልሽ። ሴት ልጅ እየተለመነች እያለው ወርዳ ደግሞ ወርደሽ ደግሞ እሱ እየለመነሽ እያለ አንቺ በቃ አንዴ ልጅ መውለዳ አምሮኛል አንዴ መለገሌ እንጋባ ምናምን ስንት እየለመነሽ እያለ ከዛ በኋላ ለራስሽ ባመጣሽው ጠንክ ደግሞ አንቺ ዛሬ ወርደሽ ልመናሱን እንዲ አንቺ ስታስቢው፣ በሱ ላይ ምን አይነት ወንድ ማያዝ ፈለግሽ? በቃ ሚፍታህ እነሱ ያዙት ሚፍታህ ጋር የለም፣ አታገኙም። እስኪ ንገሪኝ፣ ጥያቄ ለአንቺ ነው። ሲቀጥል በቃ እንደዚህ እጁን እስከሚሰበር ድረስ በአንቺ እንደዚህ እጁን እስከምታሰብረው ድረስ አደረግሽው። ከዚያስ በኋላ መልሰሽ ከሱ ጋር የምትጽጋጊ ደግሞ ምኑን እንድሰብሩት ነው? መስኪን ንገሪኝ። ምኑን እንድሰብሩት ነው? እጁን አሰባርሽው። ኦኬ ከዚያስ በኋላ ምኑን እንታዘብር ነው? ደግሞ ምን የጥፋተኛ ነ ላስታርቃችሁ ምናምን አንችልሽ እንደ ሽማግሌ የምታስታርቂው የምታስታርቅ እንዲ። ስለዚህ ምን አስበሽ ነው ናዴ በቃ ቁርጥና አመራር ተሰጥቶሻል። ሚፍታህ ፊቱን አዙሯል። አንቺ ቆንጆ ስታይ እሱም ቆንጆ እያያል። ይህን አት እንዳትሸወጅ። ስለዚህ ናዳውን ምን ይዋጥሽ እንግዲህ፣ ምን ይዋጥሽ ሚፍታህ፣ በቃ ከአንቺ ጋር አቆምኩኝ አልፈልግሽም በቃ። ስታወራው ራሱ እናንተ ስሬስ፣ ስታወሪው ራሱ ስሬስ፣ በቃ እንደዚህ የሚወድሽ ናድዬ ምናምን ያመተሻሸ ቀርቶ ስሬስ፣ እንደዚህ ሆኖ በቃ እንደዚህ ነው ሜሽ ስለዚህ እንደዚህ ከመሆን ለምንድን ነው አንቺ ሲጀመር ክብርሽን ያልጠበቅሽው? ምንም ቢሆን ምንም እንኳን ቪዲዮ ላይ ቀርበሽ ይቅርና በስተጀርባ ለራሱ የኔ ነው ያልሽ ወንድ እስከያሽ ድረስ ሌላ ወንድ ማውራት አልነበረብሽም ማለት ነው። ስለዚህ ተሳስተሻል። አሁን እንግዲህ ወርደሽ ተዋርደሽ መልሰሽ ጫማው ስሩነሽ መለመው መለመ ማለት ምን ማለት ነው ናድዬ? ወይ ሚፍቱ ይመችህ። በቃ ቆራጣ መራ። ከዚያም በኋላስ ለሌላ በቃ ከሚፍታህ ጋር እንግዲህ ልትጅም እንግዲህ ሚፍታህ አይታወቅም፣ ደግሞ ሌሎች ለምነውልሽ ትታረቁ ትችሉ ይሆናል እንጂ በሱ አሁን በልቡ ወተሻል። ጉድሽ ነው ጉድሽ። ከዚያ በኋላ ሎ ብትለያዩ እንኳን ለሌላኛው እንደ ሚፍታህ አፈቀርኩሽ ወይም ለሚስቴ ብሎ ላመጣ ሰው ለሌላው ትምህርት ይሆናል ማለት ነው። ስለዚህ ናድዬ መልክ ብቻውን አያገለገለም። አንድ ሰው የላይ መልኩ ብቻ ሳይሆን ዋናው የውስጡ መልክ መልካምነት ነው። ስለዚህ አንቺ ገና መልክ የቆንጆ ነው ብለሽ ቆንጆ ልሽ መሻላ ብለናል ግን በቁንጅናሽ ይልክ ከእንደላይሽ ቁንጅና ውስጥሽም ቆንጆ ሊሆን ይገባል ማለት ነው። ያ የሽሁላ አታፍቅሪ፣ በነገራችን ላይ ትጎጃልሽ። የሽሁላ ካፈቀር ሕይወትሽ ጥሩ አይመጣም፣ ትጎጃለሽ። ያ ነገር ይጎዳሻል። ሰው ብቻ ሳይሆን ራስሽን ትጎጃለሽ። እንግዲህ የሚፍታህ ደግሞ ጥራቱን ይስጥህ፣ በሷ የተነሳ እጅን ተሰብረሃል። እንግዲህ ትመልሳታለህ፣ አመልሳትም፣ እንግዲህ ለጊዜው አባረርኳት ብለህናል። እንግዲህ ደግሞ ቀጣይ አስታረቁኝት ሊሆን አለ አይታወቅም። እኮ አንዳንዴ እኮ ወንዶችም ያው የምታይዋቸው እንድና እንድናቸው። ስለዚህ ናዲዬ በቃ መልክሽን ስሪበት፣ በእናትሽ ስሪበት። ዝም ብለሽ ታየው ከካትበይ በቃ አንድ ሰው አፈቀርሽ፣ አንድ ሰው ብቻ እና ብቻ ነሽ። አስር ሰው ብታፈቅሪ ለአስር ሰው አቶኝ ምን ሆነሽ ነው አንቺ? ራስሽን መለስ አድርጊ። በቃ አገኘሽው ሰው ላይ ንሽን አትወርውሪ። ውይ ውይ፣ ፈጣሪ ውይ ፈጣሪ ወይ ፈጣሪ ወይ ፈጣሪ። ስንት ነው አድርገ ነው ምትፈጥራኝ? አይ ናዲ አዘንኩብሽ። እና ውድ ቤተሰቦች እንግዲህ የናድና የሚፍታህ ነገር እዚህ ላይ ደርሷል ማለት ነው። ጨክ ነው ይለያያሉ፣ አይለያዩም፣ ደግሞ ቀጣይ የምናየው ይሆናል ማለት ነው። ውድ ቤተሰቦች ቪዲዮውን ግን ላይክ፣ ሼር፣ ሰብስክራይብ አድርጉት። ቀጣይ ቪዲዮ እስከምንገናኝ ሰላሙን ሁልኝ። አሰላሙ አለይኩም ወረህመቱላሂ ወበረከቱ።